ልህቀት በሰው ተኮር አገልግሎት በሚል መሪ ሀሳብ የፌዴራል ከፍተኛ የመንግስት አመራሮች ተሞክሮ ተኮር ስልጠና ተጀምሯል። በማስጀመሪያ መርሃ ግብሩ ላይ የተገኙት ምክትል ጠቅላይ ሚኒስትር ተመስገን ጥሩነ ባደረጉት የመክፈቻ ንግግር ኢትዮጵያ ካለፉት ሰባት ዓመታት ጀምሮ አረሙን ከስንዴው እየለየ የሚሄድ የሪፎርም ጎዳና ላይ ናት ብለዋል። ሀገራዊ ብልጽግናና የአፍሪካ ተምሳሌት የሆነች ሀገርን ለመገንባት የመንግስት አገልግሎትና አስተዳደር ሪፎርም የምርጫ ሳይሆን የግዴታ ጉዳይ እንደሆነም ተናግረዋል። የመንግስት አገልግሎትና አስተዳደር ሪፎርም ተቀርጾ በስፋት ውይይት ሲደረግበት መቆየቱን ጠቅሰው ዛሬ የተጀመረው ስልጠና ወደ ላቀ የትግበራ ምዕራፍ ለመግባት ያለመ ነው ብለዋል። ከያዝናቸው ሪፎርሞች እና የሪፎርም ዘርፎች ውስጥ አንዱና ዋነኛው የመንግስት አገልግሎትና አስተዳደር ሪፎርም ነው። የመንግስት አገልግሎት አስተዳደር ሪፎርም የዘመናት ቋጠሮዎችን እና ችግሮቻችንን ከምንፈታባቸው ሪፎርሞች አንዱ ነው ብለን እናስባለን። የሕዝብ እርካታን ለመጨመርና እድገትን ለማቀላጠፍ የግድ የሚያስፈልገንን ሪፎርም መሆኑንም ሁላችንም መገንዘብ ያስፈልገናል። ጠንካራ ሀገረ መንግስት ያለ ጠንካራ ተቋም፣ ያለ ቀልጣፋና ተደራሽ የመንግስት አገልግሎት አስተዳደር አይሳካም ያሉት ምክትል ጠቅላይ ሚኒስትሩ፣ ከዚህ በፊት የነበሩ የሀገረ መንግስት ግንባታ ሂደቶች አፍርሶ ከመጀመር የሚነሱ በመሆናቸው የመንግስት አገልግሎትም የችግሩ ሰለባ ሆኖ መቆየቱን አንስተዋል። ሁላችንም እንደምናውቀው በእኛ አገር ሁኔታ የሀገረ መንግስት ግንባታችን አፍርሶ በመገንባት ላይ የተመሰረተ ነው ብለን በተደጋጋሚ ተወያይተናል። ስለዚህ የመንግስት አገልግሎትና አመራር ስርዓታችንም የዚሁ ሰለባ ሆኖ የቆየ መሆኑን ማስታወስ ያስፈልጋል። ጠንካራ ሀገር መንግስት ያለ ጠንካራ ተቋም የሚታሰብ አይደለም። ተቋም ማለት ደግሞ በዋናነት ስርዓት ማለት ነው። የመንግስት አገልግሎትና አስተዳደር ሪፎርም ዋና ዓላማውም ይህንን የተሳለጠ ስርዓት ለማምጣት ነው። ይህም በመሆኑ መንግስት በስልጠናው ለተቋም ግንባታ የሚያስፈልጉ ዝርዝር ጉዳዮችን በመለየት በቂ ቅድመ ዝግጅት ሲያደርግ ቆይቷል። በመጀመሪያ የሰራነው ስራ የተሟላ የሪፎርም ማዕቀፍ መቅረጽ ነው። ሪፎርሙ አገልግሎቱን ማቀላጠፍ፣ የሙያ ብቃት ማረጋገጥ፣ ዘመናዊ የሰራተኛ አስተዳደር ስርዓት መዘርጋት፣ የብዝሃነትና የአካታችነት ጥያቄዎችን መመለስ፣ ስርዓቱን ዲጂታላይዝድ ማድረግና የገቢር ነበብ አመራር ስርዓት መገንባትና ሌሎች ወሳኝ ምሰሶዎች እንዳሉት ገልጸዋል። ተቋማትን በሦስት ምዕራፍ በመክፈል ለውጡን ለማስፈጸም ወደ ትግበራ መግባቱንም ገልጸው በመጀመሪያው ምዕራፍ ስምንት ተቋማት ወደ ለውጡ እንቅስቃሴ እንዲገቡ ተደርጓል ብለዋል። አሁን የተጀመረው ሪፎርም ዋና ዓላማ የተሳለጠ የአገልግሎት ስርዓት መፍጠር እንደሆነም ጠቅሰዋል። በሪፎርሙ አተገባበር ሂደት አመርቅ የሆኑ ውጤቶች እየተመዘገቡ መሆኑን አንስተው ይህም ተጠናክሮ ሊቀጥል እንደሚገባ አመልክተዋል። የምንመኘውን ብልጽግና ለማረጋገጥ አፍሪካዊት የብልጽግና ተምሳሌት ሀገር ለመገንባት ያለንን መሻት ለማሳካት የግድ የለውጡ መንግስትና ፓርቲያችን ብልጽግና ማስቀጠል ወሳኝነት አለው። ስለሆንም የመንግስት አገልግሎትና አስተዳደር ሪፎርምን ማሳካት ምርጫ ሳይሆን ግዴታችን ነው ብለን መናገር ማጋነን አይሆንብንም። ኢትዮጵያ የአፍሪካና የዓለም ተምሳሌት ስትሆን መስዋዕትነት ከከፈሉ መካከል ነበርኩበት ብለን ለቀጣዩ ትውልድ የመናገር አቅምና ሞራል እንዲኖረን ዛሬ ከተሰጠን በላይ መስራት ይጠበቅብናል። ስልጠናው የመንግስት አገልግሎትና አስተዳደር ስርዓትን ለመገንባት በሚያስችሉ ፖሊሲዎችና ሕግጋት ላይ ያተኮረ ሲሆን የሪፎርሙ የእስካሁኑ አፈጻጸም ያጋጠሙ ችግሮችና የመፍትሄ አቅጣጫዎች ላይ ውይይት ይደረጋል።